ሲላኮ ጋይስ፣ በመጀመሪያ ፈጣሪ ክብሩን ይውሰድ። ክበር የኔ ጌታ። ሲቀጥል በጣም ነው የማመሰግነው ማሮቼ ኢትዮጵያን፣ ኤርትራውያን የእውነት ቃላት የለኝም። አመሰግናለው። እግዚአብሔር ያክብራችሁ። ይሄ ሁሉ የሆነው በእናንተ ነው። ከመጀመሪያ ጀምሮ እኔ እዚህ ለመድረሴ ከፈጣሪ በታች እናንተ ናችሁ እና በጣም ነው የማመሰግነው። የእውነት ብሩክን ማመሰግናለሁ። የእውነት አመሰግናለሁ ይህን ስለሰጠኝ ከመጀመሪያ ጀምሮ ሰፖርት ያደርገኛል ቪዲዮ እያሰራኝ አይታችኋል። በጣም የማመሰግነው ድርጅት ነው ብሮከር ሪል ስቴትንም፣ እንዲሁም እናንተን ቃላት የለኝም። ቪዲዮ የሰራችሁልኝ፣ ፎሎ ያስደረጋችሁልኝ ቲክታከሮች፣ ሪከርደሮች፣ ኮመንታተሮች፣ ህዝብ በጠቅላላ ስም ጠርቼ አልጨርስም። በጣም ነው የማመሰግነው። ይኸው ደረሰኙንም ይዩት። የእውነት ቃላት የለኝም አመሰግናለሁ ከማለት ውጭ ምን ላድርጋችሁ?

ብዙ ጊዜ እንዲህ በሊማ መሆኑን ቃለው አባቱ አላቅም። ፋሲካ ቱሉ እንደሆነች እንደሆነ አውቃለሁ። እናንተ ፋሲ እንደምትባል አውቃለሁ። ቶሎማ ይሆን አባቱ አላቅም፣ ግን እና ሰበር ዜና በእሷ ዙሪያ ነው ላወራ የመጣሁት። አላፈዛችሁም? እንዲያሁንስ እንዴ! ጉድፈላ ሰው እኮ እንደው በነገራችን ላይ እንዴት ናችሁ? ሰላም ናችሁ? የሰላም አላልፋችሁ። ሰላም ሰላም። ውድና የተከበራችሁ ሁሉ ሜላት ቻናል ታና ተከታታይ ቤተሰቦች፣ እንደምናችሁ ደና ናችሁ? ሰላማችሁ በያላችሁበት ብዙ ትርፍራፍ ይበል እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ይኸው ፊት ለፊት ቁርስም አለ። ዘና የምትሉበት ባመት ታይምሯችሁን ውስጣችሁን የምታስድሱበት አረንጓዴ የሆነ ቦታ እያያችሁ ቆይታችሁ ከሜላት ጋር እንዲሆን ተጋብዛችኋል ማለት ነው። አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሰው ሆኖ በአዲስ በአዲስ ነገር እንመጣላችኋለን ማለት ነው ውዶቼ፣ ፍቅሮቼ፣ ማሮቼ ሁሉ ነገሮቼ ላይክ እንዳትረሱ አደራችሁ። ላይክ እና ሸር እያደረጋችሁ ተከታተሉ ማለት ነው። ነባሮች፣ አዲሶች ደግሞ ላይክ ማድረግ የምትችሉ ላይክ ማለት ላይክ ማድረግ አልኩ እንትን ሸር ማድረግ የምትችሉ ሸር እያደረጋችሁ ሌላ ነገር ሰብስክራይብ ማድረጋችሁ እንዳትረሱ አደራችሁ ማለት ነውና እንዴናችሁ ናችሁ ናችሁ እኔ ነኝ ብቅ እያልኩ ከቤቴ ማለት ነው፣ ከቤቴ ወጣ ብዬ በቃ እያየ ወይ ምናምን ነገር እንትላላችሁ፣ እንዴት አባቱ እንደሚያምር በቃ ቦታው ራሱ ማራኪ እኮ ነው። በእናታችሁ እኔ ሰለፋሲ ጋር ሰላወራችሁ ሰላወራችሁ በፊት ራሱ ቤታውን ቤቶቹን እንደዚህ በቃ አረንጓዴ የሆኖች ለምለም ቦታዎችን ስታዩ በቃ ደስ አይላችሁ? ውስጣችሁ መንፈሳችሁ አይታደስም? እውነቴን ነው ምላችሁ። እኔ ለራሴ ደስ ለሚለኝ ነው ለእናንተ የሚጀላችሁ የሚመጣውና እኔ አረንጓዴ ቦታ እንደምወድ ሁሉ እናንተም እንደኔ ትወዳላችሁ ብዬ ስለማስብ ነው እና እና ስለ ፋሲካ ዛሬ ምን ልታወራ ነው ሜላት የመጣችሁ ብላችሁ ካላችሁ እንግዲህ በዝርዝር ስለማወራችሁ ወይም በዝርዝር ዜናውን ስለማነብላችሁ በደንብ ጆሯችሁን ከፍታችሁ ተደማመጡ። አዳምጡኝ። እኔን ብሎ ዜና አንባቢ። እኔን ብሎ ዜና አንባቢ። በነገራችን ላይ እውነቴን ነው ዜና ነው እና ዜናውን ላነብላችሁ ነው። በደንብ በስነ ስርዓት ስራ ቁጭ ብላችሁ እንድታዳምጡ ይጋብዣችኋሉ ማለት ነው ውዶች። ላይክ ላይክ ላይክ አድርጉ፣ ላይክ ማድረጋችሁን አትርሱ። ሸር አድርጉ። ሸር ስታደርጉ ያው እንግዲህ ሌሎች ኖቲፊኬሽን የማይደርሳቸው እህት ወንድሞች በእናንተ ሸር ይመጣሉ ማለት ነው። ለዛ ነው ሸር አድርጉ የምንለው። ሸር አድርጉ አያስከፈልበትም እና ወደ ጉዳይ ስገባ ፋሲጋ ምን አድርጋ ነው? ወይስ ምን ልታወሪ ነው ስለ ፋሲጋ የመጣሽው ብላችሁ የምትሉኝ ከሆነ እኔ ፋሲጋ በድላኛለች፣ በጣም ማለት ነው። እና እንግዲህ ስለሷ ክስ ስላቀርብ ነው የመጣችሁት። ክስቴንም ተቀብላችሁ ለፋሲጋ እንድታደርሱልኝ ጠይቃችኋለሁ ማለት ነው። እንደምታደርሱልኝም ተስፋ አለኝ። ታደርሳላችሁ፣ እርግጠኛ ነኝ። ብዙ ድሮ ነች፣ ይህን መስራት ያቅታችኋል? አያቅታችሁም እና ምንድን ነው ስለ ፋሲካ ልታወሪ የፈለግሽው፣ አውሪ ቶሎ እያላችሁ ሊሆን ይችላል። አሁን ህን ጊዜ ማለት ነው ላወራ ነው። አዎ፣ ተዘጋጁ ላወራ ነው። ምን ላወራ ነው? ፋሲካት ሁሉ እንግዲህ እንደሚታወቀው እንደሚታወቀው ከዛሬ ስንት ወር ወይም ዓመት ያልሞላው አላቅም፣ ስድስት ወር አምስት ወር ውስጥ ነው እንደዚህ ተቀይራ በማለት ሚኒሪል ነው የሚባለው ሚሊኔር ሁና ያለችው እና ከዚህ በፊት እንደምታውቋት ያው በተለያየ አንዳንዴ እግዚአብሔር ለበጎ ይፈትናችኋል። በመዳን ቤት እንደኛ ትሰራ ነበረ፣ ሙቀቱን በውጭ ህገ ወጥ ና ትሰራ ነበር እና ታውቃላችሁ፣ ህገ ወጥ ናችሁ ሰሩ ብዙ ቻለንጆች አሉ። ቤተሰብ ሄዳችሁ ለማየት ከሄዳችሁ ሀገር ካገባን መመለስ አንችልም በሚለው ወደ ሀገር መግባት አንችልም። የልጅ ናፍቆት አለ፣ ልጅ ደግሞ እናት የላትም። እሷ እኛ እናት ያለንስ መቼም ለእናቶቻችን ጥለን መተን ነው። ገብቷችኋል። በጣም በልጅ ናፍቆት እየተሰቃየች ብዙ ነገሮችን በቃ እንትን እያለች ያሳለፈች የት ነበረች እና እግዚአብሔር ሲቆጥርላት እግዚአብሔር ሲያነሳት ሰውን ተመስሎ ነው የሚልክላችሁ። እና ያው እዚህ የኔቱ የኔ እንትን ላይ ይማለ እና ምንድነው ሰርችበት ነበር ለሌላ ጋር በታጣሉ ሰዓት እንግዲህ ሌላ ጋይዝ እዛን ሰዓት ያው እሷ ጌም በመጫወት ቲክቶክ ከከፈተች በኋላ ተወዳጅነትን ማለት ብዙዎች ወደዷት። ድንብሽ ቡሻል ስለሆነች የምትናገረው ቃል ማለት እየተሳደቡ ምንም እያሉ አፋመሷት እና እና በቲክቶክ ጌም እየተጫወተችም ያው እየተቀየረችም ነበር መዳን ቤትም እየሰራች በጎንም ትምህርትም እየተማረች የተለያዩ ነገሮችን እያደረገች ወደፊት እየተጓዘች የነበረች እህታችን ናት። ግን ወረቀቷን ለማሰራት አቅምም አልነበራትም በነገራችን ላይ ነው ያው እንደዛው ህገ ወጡና መቀጠልን ነበረ እንትን ያለችው እና እንደዛ በምታደርግበት ሰዓት ለሌላ ጋር በምን ተጋጩ? በማስታወቂያ ምክንያት ነበረ። ማስታወቂያ እንግዲህ ለኤሪም ጎልድ ታቃታለች። ሪም ጎልድን ወርቅ ቤት ያላት ወይም ወርቅ ቤት የምትሸጠው ሪም ጎልድ ማለት ነው። እሷን አስተዋውቃለች መሰለኝ። ከዛ እኔ ወርቅ አስተዋውቂልኝ ብላ ስትላት፣ እሺ ወርቁ ላኪልኝ አስተዋውቁልኝ ስትላት፣ ፋሲካ ደግሞ ያቺ ደግሞ ወርቁ አርቲፊሻል ነው ግን ወርቅ ነው ብለሽ አስተዋውቂልኝ ትላታለችና። አርቲፊሻል እንግዲህ ሳሚቱ እንደውም ሳሚ በእናታችሁ ሳሚ ሙቷል ሙቷል እያሉ እንዴት እናንተ እንዴት እንደደነገጥኩ! በስመ ስላሴ እናንተ እንዴት እንደደነገጥኩ! ማርያም ነው ምላችሁ። ለስደተኞች ምክር የሚሰጥ እንዴት እሱ ሙቷል ተሰማ ምናምን የሚለው ራሱ በጣም እኔ ውስጤን እንትን ብሎ የነበረና ሳሚ በጣም ያንገት የምን የምን የምን እንደዚህ ወደ መቶ ምናምን ግራም ወርቅ ወርቅ ነው ብለው ሸወዱ ምናምን እያለ ነበረ አይቼዋለሁኝ። ተቆረጠ ቢደሆና እንደዚህ አይነት ለንገድ ለማድረግ ፈልጋ የሆን ሌላም አላውቅም። ያው ራሷ ተቃለች፣ ለምን እንደሆነ አርቲፊሻል አስተዋውቂልኝ ስትላት እሷ ደግሞ እኔ አርቲፊሻል አላስተዋውቅም አርቲፊሻል ወርቅ አላስተዋውቅም በሚል ይጋጫሉ ማለት ነው። ከዛ በፊት ፊስ ጓደኛ ነበሩ። የሚገርማችሁ ነገር ከዛ የሰጠችኝ ሽቲ፣ ሽቲ ራሱ አስተዋውቂልኝ ብላ ያስተዋወቅኩበትን ሽቲ መልሳ ነው አውልቀ የወሰደችውን ያለችው ፋሲካ ጋር ይዛኔ ማለት ነው። እኔ ወደ ኋላ ተመልሼ እነሱን እንትን ላነሳ አልፈልግም። ለምን መሰላችሁ ይህንን ያነሳሁት? ለሰው ሰው ነው የሚልክላችሁ፣ እና እግዚአብሔር ምክንያት አድርጎ ነው ይችን ለላን ለፋሲካ ወይም ለወሽዬ ላከላት እና በእሷ የተነሳ እሷን እንዴት ች ልታሲዛት ምናምን ሰው ላከችባት ልታሲዛ በፖሊስ ምናምን ዛተችባት። እንደዛ በማድረጓ ያው ህዝቡ ከጎና ሆኖ እንዴት ልታሲዛት አንድ እህቷን በማለት ሁሉም ላይ ላይ ተነስቶባት፣ ፋሲጋን ደግሞ እናግዝሻለን በምንችለው ወረቀትሽ መሰራት አለበት ብለው እና ይሁን የማኛን በተለያየም እንግዲህ አለም ያሉት ሁላቸውም ገንዘብ ተዋቶላት ወረቀቷ እንዲሰራ እንትን ይላሉ። ከዛ በኋላ ያገንዘብ ተዋጣላት። ወረቀቷም ተሰራ። እግዚአብሔር ሲቀናት ልጇንም እንግዲህ አመጡላት፣ ልጇንም ለማየት በቃች። እግዚአብሔር ሲያደርግላችሁ በሰው ተመስሎ ነው ምላችሁ፣ ለምክንያት ነው እና ይቺ ሌይላ ለፋሲካ እንጀራ ነው የሆነችላት እንጂ እግዚአብሔርን እንደው ብትችል ብታመሰግናት፣ ሁሌም ሁሌም ብታመሰግናት ደስ ይለኛል። እንደውም በሷ ምክንያት ነው ህይወቷ የተቀየረው፣ በሷ ምክንያት ነው። እግዚአብሔር ከላይ እየላከላት ቢሆንም ግን ደግሞ በእሷ ምክንያት ነው እሷ እንደ ምክንያት ሁና ያንን ፖሊስ ልክብሻለሁ ወይም ታስደበድባት በምሞክረው የሆነ ነገር በማድረጓ ነው ህዝቡም ሆ ብሎ ተነስቶ ካጎኗ ሆኖ እህታችንን ፋሲካን ሊያግዟት የቻሉት ማለት ነው እሷም ያንን ነገር ህዝቡ በማድረጉ ጎበዝ ሁና ህዝቡንም እንግዲህ አመስግና ህዝቡ በህዝቡ ዘንድም ባደረገላት እንዳይቆጭ እውነት ወደ አሁኑ ወደ ስራዋ ገባች ልጇን አመጣች፣ ልጇ ጋር ተዝናናች፣ ልጇን አየች፣ ልጇን መለሰች። ከዛ በኋላ ምንድን ነው ያደረገች? እዛው የለችበት ክላስ ሱቅ ከፍታ የተለያዩ አልባሳቶች እያመጣች ምናምን መሸጥ ጀመረች። ከዛ በኋላ ኢትዮጵያም ገባች፣ በቃ ፌምስ ሆነች፣ ታውቃላችሁ። እና በማስታወቂያም በዛም በዚህም ትጠይቃለች። እንደውም ትንሽ ብር አልቀበልም በማለትም ማማረጥም ጀመረች ማለት ነው። እግዚአብሔር እንግዲህ ያው ሲያቃናላችሁ ስናገኝ ያንቷልም አይደለም ኢትዮጵያ ሄዳ ራሱ ማስታወቂያ ስሪልን በዚህ ብር ምናምን ሲሉ አትን ያልሰራም በዚህ ብር ብላ እምቢ ያለቻቸው ሰዎች እንደዚሁ ሲያወሩ ሰምቻለሁ። እና ያው ገንዘብ አይናቅም፣ አምስት አስር ቢሆን ለሆነ ነገር ይሸፉናል። በነገራችን ላይ ግን ቢሆንም ደግሞ እኔ የት ነበር ዛሬ እንደዚህ የት ሆንኩ የሚለውን ነገር ብናስታውስ ጥሩ ነው። ይሄ ይሄ እንደዚህ ዝናዋ እያደገ እያደገ መጥቶ ዛሬ ምን ላይ ናት ያለችው ፋሲካ ብትሉ ባለሁለት ሱቅ ኢትዮጵያ አንድ ሱቅ እዚህ ዱባይ አንድ ሱቅ ከፍታ ዝንጥ ያለች ሀብታም ሆና እየኖረች ትገኛለች ማለት ነው። ከዛም እያሰራች እዚህም እየሰራች እዛ ያሉን እያመጣች ባልትናዎች፣ እንዲሁም አልባሳቶች እያመጣች ዝንጥ ያለ ህይወት ማለት በቃ አሪፍ ኑሮ እየኖረች ነው። በጎንም ትምህርቷን፣ መንጃ ፈቃዷን ትማራለች። በቃ አላለ እግዚአብሔር ሲያደርግላችሁ ጥሩ ነው። የራሳችሁ ነገር ሲሆን ፕሮግራም ታወጣላችሁ ለተለያየ ነገር። ሰው ቤት ስትሆኑ ግን እንደኛ ይህ ፕሮግራም ብታወጡ እንኳን ያ ፕሮግራማችሁ እንኳን እንደሆኑ ወጣለን ብላችሁ ባሰባችሁበት እንኳን ለምሳሌ እኔ በቀደም እሑድ ወጣለሁ ብዬ አስቤ ብዙ ነገሮች አስተካክዬ ሴትዬ አትወጭም ማለት። እንግዲህ በሰው ትእዛዝ ያላችሁ ሰዎች ታቁታላችሁ። በራሳችሁ ስትሆኑ ግን የፈለጋችሁትን ነገር ማድረግ ስለምትችሉ እሷም ጭንቅላቷን አይምሮዋን ተጠቅማበት እዚህ ደረጃ ደርሳለች ማለት ነው። አሁን ደግሞ ምን ላይ ናት የሚለው ብሩክ ረስትሌድ ነው ረስትሌድ እንደውን የመች የሚችን እንግሊዝኛ የቱን ጠበቅ አድርጌ ማውራት ስለም አልችልባት። እሱ እንግዲህ ፎሎ አስደርጊና የፎሎ ቻለንጅ ሰጥቷት ነበረ። ፎሎ አስደርገሽ አምስት መቶ ሺ ካሞላ ፎሎሪ አምስት መቶ ሺ የኢትዮጵያ ብር እሰጣለው ለፋሲካ በሚል ቃል ገብቶ ነበረ ማለት ነው። ሰውም እንግዲህ ያንን ቻለንጅ ተቀብሎ ለእህታችን ለፋሲካ አምስት መቶ ሺህ ብር ለእሷ እንዲሆንላት በማለት እንድትቀበል በማለት ሁሉም ፎሎር እያደረገ፣ ዛሬ ምንድን ነው ብትሉ፣ አምስት መቶ ሺህ ፎሮል ሞል ፎላታል ማለት ነው። አምስት መቶ ሺህ ብሩን ልትቀበል እንግዲህ ዘንጣ ፏ ብላ ጸጉሯን ተሰርታ ምናምን ምናምን ምናምን ብሩክ ርስትሌት ጋር ሂዳ ብሯን ልትቀበል ነበር። ያው ብሯን የተቀበለችበት እንደግሞ በሌላ ቪዲዮ እናመጣላችኋለን እንዴት እንደሆነ እናመጣላችኋለን እና እግዚአብሔር ይጎበኛችሁ፣ እግዚአብሔር እግዚአብሔር ያስባችሁ። እግዚአብሔር ከላይ እንደው እኛ ብንለፋው ብንለው ብንለው ብንለው አይሞላም እግዚአብሔር ካልተጨመረበት። እና አንዳንዴ እግዚአብሔርን እንደው ሀምራችሁ ካልባችሁ ለምኑት። እሷ ይጓ ስለሆነች ሊሆን ይችላል እግዚአብሔር ይህንን ነገር እንደዚህ ያመቻቸላት እድሏን እና አሁንም ይህንን አምስት መቶ ሺህ ብር ስቀበል ምክንያቱም እሷ ልጇን ሰባት አመት ሙሉ ለልጇ መሄድ ስለማትችል ወረቀት ስለሌላት ሄዳ ከሄደች መመለስ ስለማትችል በልጇ ናፍቆት እየተሰቃየች እዚህ ስትኖር ነበረ እና አሁንም እሷ ምንድን ያለችው ይህ አምስት መቶ ሺህ ብር አምስት መቶ ሺህ ፎለሩ ሞልቶልኝ አምስት መቶ ሺህ ብር ስቀበል በእሷ በማነው ስሟ በሀቢባ ቤት ቃል ገብታለች። እና ምንድን ያለችው ልጆቻቸውን ሳያዩ ብዙ አመት የቆዩ እናቶች፣ ትኬት መቁረጥ የማይችሉ ወረቀት እያላቸው መሄድ ፈልገው በትኬት ብር የተነሳ ጉዟቸውን ያስተጓጎሉ እናቶች ለነሱ ለሶስት ነው ለአራት እንደዚሁ ትኬት እኔ እችላለሁኝ። ፎለሩን ሞልቶ አምስት መቶ ሺህ ብሩን ካተቀበልኩ ይብላ በሀቢባ ቤት ቃል ገብታለች ማለት ነው። ምክንያቱም ሁሉንም የሆነ የደረሰበት ነው የሚያውቀውና የደረሰበት ያውቀዋል እና ችግርን ችግር ያውቀዋል። ታውቃላችሁ? እሷ በችግር ስላለፈች ያን ነገር ለትኬት አጥታ ሳይሆን ወረቀት ስላልነበራት በእርግጥ ለትኬትም አዋጥታ፣ ምክንያቱም ስራ ብዙም እየሰራች ውፍረቷ በጣም አስቸግሯታል። ያን ያክል ደግሞ ታውቃላችሁ እዚህ ሀገር ወይ በቃ ደንበኛ ሆኖ የያዟችሁ ካልሆነ በስተቀረ ወፍራም ሆናችሁም ፈጠን ፈጠን ብላችሁ የምትሰሩ ብዙዎች አላችሁ። ቀጭን ሆኖም ደግሞ እንደዚሁ ደግሞ የማይሰራ ለጉትት የሚላለ ነው። ያው እሱ አይምሮህን እንትን እንዳልከው ነው ግን ቢሆንም ገብቷቸዋል። የሆነ በተለያየ ነገር እንትን ብዋት ነበረ። ብዙም ጥሩ ልቦታ ላይ አልነበረችም እና አሁን ግን የራሷን ነገር ይዛ ወፍራምና ስራን ቀጥራትም የሚላት የለ፣ ቀጭናት እንደዚህ የሚላት የለ፣ የሚያገላምጣት የለ፣ የሚያዛት የለ። ፈጣሪዋን እያመሰግነች የራሷን ሱቅ ከፍታ በትርፍ ሰዓቷ ትምህርቷን ትማራለች። ባላት ሰዓት ልብሷን ትሸጣለች። በመሸጥ ባልፈለገችበት ሰዓት ዘና ትላለች። ሀገሯ በፈለገችበት ሰዓት ቲኬቷን ቆርጣ አገሯ ሄዳ ልጇን አይታ ሱቋን ሄድ እዛ ሄድ አስተካክላ የምትፈልገውን ትመጣለች እና እግዚአብሔር ቀን ቀን አለው። ሁሉንም ነገር ለማድረግ ቀን አለው እና ለሁላችንም እግዚአብሔር ይጎብኘን። የእሷ ለእሷ የሰጣት ለእኛም ማለት ለእሷ የዘነበላት ለእኛም ያካፋልን ያካፋልን። አንዳንዴ በነገራችን ላይ ቲክቶክ ላይ ሆናችሁ ብዙ ብዙ ፎሎር ያላችሁ ታዋቂ የሆናችሁ አላችሁ። መታዋወቅ ጥሩ ነው። እሷ ስለታወቀች ነው እግዚአብሔር የሚረዳት ታውቃላችሁ። ሰው ስላወቃት በጌምም በምንም በምንም እንደዚህ እያለች በቃ ልጅ ይህን ያክል ዓመት አላየሁትም፣ በተለያየ ነገር እንደዛ ስትል፣ ያው ሰው ያዝናል። የኛ ህዝብ ታውቃላችሁ፣ ምስኪን እያለ ፎሎር ያረጋታል፣ ምናምን ይከታተሏታል። ጌምም ስትጫወት እንደዚሁ ሰፖርት ያደርጓታል። እና እንደዛ እንደዛ እያደረጉ ፌምስ አድርገዋት ነበር። እና ታዋቂ በመሆኗ ሰው ሁሉም ሊያግዛት የቻለው ምክንያት ለዛ ነው። ስለታወቀች ነው። ባትታወቅ ኑሮ ብዙዎች አሉ፣ እንደዚህ እየተስፈራሩ የሚኖሩ የሚደበደቡ፣ የሚቀጠቀጡ፣ በጣም የሚሰቃዩ፣ በጣም ብዙ ዛቻና በጣም ብዙ ነገር የሚደርስባቸው ብዙዎች አሉ፣ ግን ሚዲያ ስለማያውቃያቸው እዛው ስቃያቸውን ስቃይ አድርገው ተቀምጠው የተቀመጡ ብዙዎች አሉና፣ እሷ ደግሞ እግዚአብሔር ሰምቷት አንደኛም ታዋቂም ስለሆነች በሚዲያ ይሄ እድል ገጥሟታል ማለት ነው። እግዚአብሔር ይመስገን። ፋሲካዬ አሁንም ጨምሮ ጨምሮ ይስጥሽ ነው የምለው ህቴ፣ ምክንያቱም በስደት ላይ ሆነ ብዙ ነገር አሳልፈ ሲያልፍል በጣም ነው ደስ የሚለው። በተለይ አይምሮ ሆና አሰርተ እንደዚህ አይነት ደረጃ ላይ ስትደርስ ማለት ነው። በምንም ቦታ አሁን ለምሳሌ ማንም ጋር ብትስቅ የራሷን አላማና አላማ ይዛ ነው የምትጓዘውና ጎበዝ ጠንካራ ጀግና የሴት ወንድ ናትና ጎበዝ እኔም ራሴ እንደሷ ነኝ። ምክንያቱም ያው እግዚአብሔር ቀን አለው እኔንም የሚያበስረው ቀን አለው እና በተለያየ ነገር እግዚአብሔርን የምጠይቀው ነገር አለ። እግዚአብሔር እንግዲህ የሚሰጠኝ ነገር ሁሉም ሰው ይጠይቃል እና በእርግጥ በሌላ በሌላ ነገር የሴቱ ወንድ ሁናችሁ ሲንግል ማም ሁናችሁ ልጆቻችሁን የምታሳድጉ ለምሳሌ እንደኔ ማለት ነው አሁን ለምሳሌ እኔ ብቻዬን ያለምንም አጋዥ እናትም አባትም ሁኜ ልጆችን አሳድጋሉ። እግዚአብሔር ይመስገን እግዚአብሔር ልጅ ሰጥቶን እንደዚህ ለልጆቻችን ወይም ለሆነ ነገር ብላችሁ ስትለፉ ደስ እያላችሁ ነው የምትሰሩት እና ነገ ጠዋት የሚቀርባችሁ ነገ ጠዋት የሆነ ችግር ቢደርስባችሁ የለፋውት ንብረት ዝም ብሎ ከንቱ አይቀርም አትሉም? ለልጆቻችሁ ነው እና ያ የደከማችሁ ጉልበታችሁ የደከመ ጉልበታችሁ እራሱ ዋጋ እያፈራ ነው እና እዛም እያስተማራችሁ ልጆቻችሁን፣ እናንተም እዚህ ደግሞ ሰርታችሁ የምትፈልጉትን ለልጆቻችሁ እያደረጋችሁ አጠገባቸው ሆናችሁ ምንም እንትን ባትሉም መቼስ ሰው ለለውጥ ስላል የሚለያየው የሚፈልጉትን ነገር ካገኙ እዛም ሆኖ፣ በእርግጥ ከሰው ከገንዘብ ሰው ይበልጣል። በነገራችን ላይ ከገንዘብ ሰው ይበልጣል። ሰው አይራባችሁ በነገራችን ላይ ሰው ከጠገባችሁ ሆኖ የሚሰጣችሁ ፍቅር በጣም ይለያል። እና በተለይ እናት ከጠገብ ከልጅ ጠገብ ሆና ልጆቿን ስታሳድግ ደስ ይላል። ግን ደግሞ ያ ደግሞ ያን ነገር እንዲሆን ካልፈቀደ እግዚአብሔር በቃ ተለያየታችሁ፣ በምትችሉት ነገር ልጆቻችሁንም ሆነ ወይም ቤተሰቦቻችሁን ሰፖርት እያደረጋችሁ ኑሯችሁን ትቀጥላላችሁ ማለት ነው እና እግዚአብሔር ይመስገን። በእውነት ነው የምላችሁ፣ እኔ ፈጣሪን አመሰግነዋለሁ። እና ውሽዬ ፋሲካ እንኳን ደሳለሽ እህት ዓለም እንኳን ሞላለሽ፣ አምስት መቶ ሺ ፎሎር ማለት ነው። ሰብስክራይብ ሰብስክራይብ፣ ዩቱብም አላት በነገራችን ላይ ዩቱብም አላት እና ጎበዝናት ጠንካራ ናት። የእሷን ራዕይ እንትን እየተከተልን እኛ እንጠንክር፣ እንጎብ ስላለሁ አመሰግናለሁ። ስለተከታተላችሁኝ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሆኑ ባይ